ጀርባ ሆኜ ልንገራችሁ። ትናንት በቪዲዮም ነግሬያቸዋለሁ፣ እና በብሩኬና በሀይሚ መሀል መግባት የምታስቡ ሰዎች ካላችሁ ይኸው አሁን መልዕክት ያስቀምጥላችኋለሁ፣ አታስቡት፣ አትሞክሩት፣ አይሳካም። የምሬ ነው ምላችሁ እና ምንም ብታረጉትም ብትሞክሩትም አትለያቸውም፣ ከፍም ዝቅም አታረጓቸውም። እነሱ የራሳቸው ሕይወት ውስጥ ነው ያሉት እና አትረብሻቸው ልላችሁ ፈልጋለሁ። እየሰማችሁ ከሆነ በዚህ ሀሳብ ውስጥ ለመሄድ የምትሞክሩ ካላችሁ ትናንትና በቪዲዮ ከተናገርኩትም ውጪ ይህኛውንም ሀሳብ ላስቀምጥላችሁ እፈልጋለሁ እና እህቶች አብራችሁኝ ስለቆያችሁ የምር ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ያላችሁን በሙሉ አስተካክላለሁ፣ እኔ ብቻ ሳይሆን እናስተካክላለን። ሁሉንም በቃ እኛ የምንፈልገው የልጅ ሳ ያለን ከዚያ በኋላ ማለት ነው ማን እንደሆኑ ያሳዩሃል። ከዛ በኋላ ታያለ የስራ ባህሪው አሳያለው ስትል ተሸንፈ እንዳናይና እንዳንስቅ ለምን ክፉ ያስቡብና እኛ ክፋት ብናሰብ የሆነ ለበቀል እንኳን ተብሎ የሆነ ሰው የሆነ ነገር ያደርጋችኋልና እኛ ማንም ላይ ሳንደርስ ክፉ ሳንሆን እንኳን ያ ነገር ሆነብን። ታውቃላችሁ እና የተቀጠረውም ሰው የቀረብ ነው። በጥሩ ነገር ነው እና አሸነፈው። እውነት ፍቅር አሸነፈው። ጥሩነት አሸነፈው። ለሰው ጥሩ ስትሆኑ ያ ነገር አሸንፈው። በቃ አልቻለም እና ነገረን እንዲህ እንዲህ እንዲህ ነው። በቃ ለምን እውነቱን አልነግራችሁ ምናምን አለ። እኔም ከነዛ ሰዎች ጋር የነበረኝ ግንኙነት አቆምኩኝ። እና ነገርዬው እሱ ነው ወይ የሱ እጅ ያለበት እነሱን ለማለያየት ማለት ነው ብሩኬና ሀይሚ ይህናክል ማለት አስመሰለበት ፋሲል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። የሰን ቤተሰቦች እንደምን አድራችሁ? እንደምን ዋላችሁ፣ እንደምን ቆያችሁልን። እንደየሰዓት አቆጣጠራችሁ ሰላማችሁ በያላችሁበት ይብዛልኝ። እንኳን ለብርሃነ ትንሳኤው በሰላም በፍቅር አደረሳችሁ። እንኳን አብሮ አደረሰን። ተመስገን፣ እግዚአብሔር ይመስገን። እንዴናችሁ? ደህና ናቸው፣ እግዚአብሔር ይመስገን። እና አቶ ፋሲል አሁን በጣም ማለት ሳታውቁ ዝም ብላችሁ በደመ ነፍስ የምትሄዱትን ነገር የምትሰሩትን ነገር በኋላ ዋጋ እንደሚያስከፍላችሁ በዚህ ማወቅ ትችላላችሁ ማለት ነው። አሁን ፋሲል በጣም የጸጸተው ይመስለኛል ነገሩ ማለት ንግግሮቹ ሲያየው ማለት ነው። ማለት ያው የጀመረው ነገር በዚህ ያክል መጓዝ አልነበረበትም። አንደኛ ነገር፣ ሁለተኛ ነገር ህመማት ውስጥ መግባት አልነበረበትም። ህመማቱ ሳይገባ መቋጭ ይችል ነበረ። እሱም ተሳስቶ እነሱም አሳሳታቸው ማለት ነው። በዚህ ሳምንቱ ውል አይደለም ለዚህ ለጸብ፣ ለክርክር፣ ለጭቅጭቅና ለምንም ማይሆን ሳምንት ነበረ። በጾም በስግደት የምታሳልፉት ሳምንት ነበረ። እና ኤኒያውስ አልፈዋል። አሁንም ባጭሩ ንስሐ እንደሚገባበት ተስፋ አደርጋለሁ። ምክንያቱም ብዙ ሰው ነው እየጮኸበት የነበረው። ኢቨን ራሱ እዛ ምህማት ውስጥ ራሱ አቁም እየተባሉ ነበረ፣ ኮሜንት ላይ ማለት ነው። ምናህል እምነቱ ምንም እንደሚያቅ ነው እኔ እየተረዳሁት ማለት ነው። እና ያው ሰው ፍጹም አይደለም አሁን ያው እነሱን እንትን እያለ ነው። እነሱን እንደዚህ ማድረግ አይችሉም። የሚያስተላልፈውን ለማን እንደሆነ ነው ግራ የገባኝ ማለት ነው እና ያጋቸዋል ወይስ ሴት ያለበት እንዳለችው ሀይሚ፣ እሱ እንዳልሆነ በምን እርግጠኛ ነኝ ብላለችና ልጅቷ እኮ ስማ ስትናት። አሁን እነሷ ይሄ ሁሉ ባት መንገድ ባትሄድ እሷም እንደዚህ አትሆንም ነበረ። አሁን እንደማትለቅህ ነው እሷ በከባዱ ነው እንደምትመጣበት እንደምትመጣብህ ዝግጁ ሆን ማለት ነው። ይኒያውስ አልፏል፣ ብርኬና ሀይሚ አልፏል። እና ተማሩበት እንጂ ተማራችሁበት እንድትማረሩበት አይደለም፣ ተምራቹበት እንድታልፎበት ነው። ያው ብዙ ትምህርት ትወስዱበታላችሁ ብዬ ተስፋ አደርጋለሁኝ። ኦዲየንሱም እንደዚያው ማለት ነው፣ ትምህርት አለው። አሁን አብዛኛው ይህን ሪስፔክት ያላደረገው ትልቁ ምንድን ነው ህመማት ውስጥ መሆኑ ነው እንጂ አንደኛው። ሁለተኛ ነገር መርዘሙ ነው። ረዘመ የእነሱ ማለያየታቸው፣ ሰፊ ነበረ እድሉ ማለት ነው። አሁንም ልጅቷ አተኛልህም ሀይሜ ሀይሜ ናት እና በጣም ነው የሚከብደው። እኔ የብሩኬ ጥፋትን አላየሁበትም። ብሩኬ ትላንትና በጣም ትናዱ ነበረ። ያው ለቃውም ሄዳለች። ነገሩ ያናድዳል። የሀይሜ ጥፋት የለም። ሀይሜ ምንም አላጠፋችም። ማለት ምንም ጥፋት የለባት። እኔ ከመጀመሪያው ጀምሮ ማለት ነው ሪስፔክት አላደረኩትም እስከ መጨረሻው ማለት ነው ማለት የህፃን ስራ ነው። ህፃን እንደዚህ አደርግም። የልጅ ጨዋታ ነበር እየተጫወት የነበረው ማለት ነው። እኔ ሀይሚና ፋሲል ነበር የመሰሉኝ ግን ደግሞ አይደለም፣ አይደለም እነሱ እነሱ ራሳቸው ነው ፕራንክ የተደረጉት ማለት ነው። እና መፈተን በእንደዚህ አይነት አልነበረም። ሀይሜን ምትፈትናት በቀለበት ያው ልጅ ናት። የእሷ ስህተቷ ወይም ጥፋቷ ምንድን ነው ብዬ ባስብ ራሱ ቀለበቷ አንደኛ ቀለበቷ መቀበሏ ነው። ተቀብላም ራሱ እሷ ጋር ይሄ ሁሉ ጊዜ ማስቀመጥ አልነበረባትም፣ እና ትልቁ ነገር ደግሞ ብሩኬን መደበቋ ነው። ያው እሷ ምንም እንደ ቀልድ ሆኖ አስባው ነው እንጂ ትነግረው ነበር ብዬ አስባለሁኝ። ይሄ ነው ጥፋቷ፣ ሌላ ምንም ጥፋት የለባትም። ልጅቷ ጎበዝ ናት፣ እስማርት ናት፣ የምታደርገውን ነገር ጠንቅቃ የምታቅ ልጅ ናት። የምታደርገው ፕራንክ ራሱ ምንም አስጨናቂ ቢሆንም ትምህርት ያለው ፕራንክ ነው የምታደርገው። ያው ገና ልጅ ናት። በዚህ ልጅነቷ ምሰራቸው ስራዎች በጣም ጎበዝ ስራ ነበር የምትሰራው ማለት ነው እና አሁንም አሁን ጥሩ ስም እየተሰጣት አይደለም። በሱ በሰራው ማለት ነው። ንጹህ ናት። ምንም አላደረገችም። ምንም ማለት ነው ቪዲዮ ምናምን እያስፈራራ ነበር አይደለም። እሱም ፌክ ሆኖ ተገኝተዋል። እኛ እርግጠኛ ነበርን እሷን ምንም እንደማታደርግ ሪሌሽንሺፕ እንደሌላት ከሱ ጋር በጣም እርግጠኛ ነበርን። የምር እሷም በኮንፊደንስ ነበር ምንም ነገር ያደረኩት ነገር የለም ከሱ ጋር ምንም ያደረኩት ነገር የለም እያለች ነበረ። ብሩክ ያደረገው ማንም የሚያደርገው ነገር ነው ማለት ወንድ ልጅ ነው የሚወዳት የሚያፈቅራት፣ ፍቅረኛው ነች። ከሱ በላይ ከእናቱ ቀጥሎ የሚወዳት ልጅ ናት። እና እንደዚህ በዱብዳ ሲመጣበት ነገሩን አጣርቶ መቀጠል ነው ያለበት። እናንተም ብትሆኑ እንደዛ ነው የምታደርጉት ብዬ አስባለሁኝ። ግን ደግሞ እንደሱ ስንቶቻች አላችሁ እሱኮ አሁንም እንደዚህ ያርገሽኛል ብሎ እኮ እንትን ነገሮቹ ሳያጣራ ራሱ እሷን ትሬት እያደረጋት ነበረ። እሷ አልሰማው እያለችው ነበረ። እሱን በቃ እንደዚያ እንዳታረጊ ያለፈው አልፈዋል፣ ለእኔ ግታ ይሰጠኝም እያለ ነበረ። ምን ያህል እንደሚወዳት ምን ያህል እንደሚያፈቅራት ማለት ነው። በሱ መሟር ትችላላችሁ ማለት ነው። እና የእሱ ጥፋት የትምኔጃ ራስ ወዳድ ነህ። እንደዚህ ለምን ታደርጋታለ? ብዙ ኮሜንት እያየሁ ነበረ። እንደዛ እናንተ አሁን ለምሳሌ አንቺ ስትሉኝ አንዱ ጣታችሁ ነው አደለ? ወደ እኔ የምትጠቁሙት ሶስቱ ጣታችሁ ወደ እናንተ ነው የሚጠቁመው ማለት ነው። እስራቱ እናንተ ጋር ነው የሚበዛው ማለት ነው። እና ማንም ፈራጃቱ ነው ሰው፣ ማንም ፈራጃ አደለም። ሳታዩ ሀይሚ ከእናንተ በላጥ ነው የሚወዳት። በፍቅረኛሞች መሀል ጣልቃ አትግቡ። የምር በሁለታቸው መሀል ጣልቃ አትግቡ። እነሱ ነገ ምንም ይሆን ምንም አላምንሽም አላላትም እኮ ኢቭን እሱን ሄዶ እስከሚያጠራ ድረስ እስኪነግረው ድረስ ራሱ አላምንሽም አላላትም። በትሬት ነበር እየጠየቃት ነበረው ማለት ነው። ሀይሚ ቤት የተለቀቀው ቪዲዮ በትሪት ላስገድድሽ አይደለም ፍቃድ ነው የጠየኩሽ እያላት ነበረ። አይደለም እና በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ያው እንደዚህ ብላችሁ ምት ያላችሁት ያው ከመጀመሪያ ማለት አዲስ ገቢዎች ናችሁ እያስባለውኝ ስለማታጓቸው ነው። ሁለታቸውም ተለያይተው መኖር አይችሉም። የምር እሷም እሱ